ሰዓት የለው በነገራችን ላይ ይሄን የሰራሁት እና ሉሉም ደግሞ ፈልጋለሁ አላች። በቃ ሉሉም ከቆተታችን ገባ ዛሬ ይዤላችሁ የመጣሁት ቪዲዮ ፊታችሁን ስትታጠቡ የምትጠቀሙባቸው ሳሙናዎች ፊታችሁን እያበላሻችሁ ለተቸገራችሁ እህቶች፣ እንዲሁም ደግሞ ማዲያ ተኳቁርና ቤታችሁ ክርድ እድል አላችሁ እህቶቼ ነው። ይህን ይዤላችሁ የነጣሁት እኔ ራሴ ሳሙና እየሰራሁ ነው። ቤት ውስጥ በራሴ እጅ ሰርቼ ነው የነፍቴን ሳሙና የምጠቀመው፣ ከተወሰነ ጊዜ ወዲህ ማለት ነው። ለዛም እንግዲህ የሚያስፈልገኝ ምንድን ነው ዶፍ ሳሙና፣ ትንሽዬ እርድ፣ እንዲሁም ኪያርና ካሮት ከዛ ትንሽዬ ማር ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የፖዚቲቭ ተካታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዛልኝ ብያለሁ። ይህንን ቻናል ስትከታተሉ ላይክ እና ሼር ሰብስክራይብ ያደረጋችሁ አበረታቱኝ። እስከ መጨረሻው ስታውት ትጠቀሙበታላችሁ። በተለይ ለእህቶቼ ማለት ነው፣ ለሴት እህቶቼ ምግብ ስትሰሩ ፊታችሁ ለሚባላሽባችሁ እና ፊታችሁን ብጉር ወጣብን ወይ ተቋቁር ነገር ወጣብን ማዳት ወጣብን ምን እናድርግ እያላችሁ የተለያየ ነገር ለምትጠቀሙ እህቶቼ ይሄ ነገር ፊታችሁንም አይጎዳም፣ ባይጠቅማችሁ እንኳ አይጎዳችሁም፣ ግን በጣም ይጠቅማችኋል እና ብትጠቀሙበት ደስ ይለኛል። ይሄ እንግዲህ እዚህ ጋር የምታዩት የተፈቀፈቀ ሳሙና ነው። ዶቭ ሳሙና ማለት ነው። ዶቭ የሚለው ሳሙና እሱን ገዝቼ ነው ስምንት ሪያል ነው፣ ዘጠኝ ሪያል ነው ዛ ሳውዲ የሚሸጠው እሱን ገዝቼ ፈቀፈቁት ማለት ነው። ከዛ ሳሀኗን እኔ ራሴን የገዛኋት ይችን የብረቷን ሳህን ማለት ነው። መሆን ያለበት በብረት ሳህን ነው ስለ ምክንያቱም አንደኛ ብረት ሲሆን ቶሎ ለመጋል እንትን ስለሚኖረው ቶሎ ይግልና ያቀልጥላችኋል ማለት ነው። ስለዚህ ሳህኗን ገዝቻት ነው፣ እና እያቀለጥኩ ነው ሳሙናውን። ሳሙናው እስከሚቀልጥልኝ ድረስ እዚህ ጋር ኪያርና ካሮት ፈቅፍቄያለሁ ማለት ነው። በደቃቁ መፈቅፈቂያ ነው የፈቀፈኩት። በደቃቁ ስፈቀፍቁት ምንድን ነው ውሃው እንዲወጣላችሁ ነው። ሌላ ምንም እንትን የለውም። ከዚያው በእጅ ጭምቅ አረገዋለሁ የቀረውን ውሃ ማጥለያው ላይ ማለት ነው። እንደ ጭምቅ ስታደርጉት ይወጣሉ ውሃው። በነገራችን ላይ እናንተ እንደ ፍላንጎታችሁ ነው። እኔ ካሮቱን እና ኪያሩን በአንድ ፈቅፍቄ በአንድ ቀላቅየው ነው። እናንተ ግን ኪያሩን ለብቻ ካሮቱን ለብቻ ማድረግ ትችላላችሁ። ምንም ችግር የለውም ማለት ነው። ኪያሩንም ለብቻ ካሮቱንም ለብቻ አድርጋችሁ መጠቀም ትችላላችሁ ማለት ነው። እኔ በአንድ ነው ያደረግኩት። ምክንያቱም ባንድ ያደረግኩበት ደግሞ ምንድን ነው የተለያዩ ግብአቶችን ስንቀላቀላቸው ከሁለቱም ጥቅም አንድ ጊዜ እናገኛለን ማለት ነው። ለምሳሌ በካሮቱ ጥቅም የምታገኙት በካሮቱ ብቻ ስትታጠቡ ነው። እንዲሁም ከኪያሩ የምታገኙት ጥቅም በኪያሩ ብቻ ስትታጠቡ ነው ማለት ነው። ይሄን ግን ሁለቱም ላቸው ጥቅሙ ጥቅሙን ማለት ነው። ይሄው የኪያሩና የቱን ውሃ እንደ ዝጁ ሆኖልኛል ከዛ ወደ ሳሙና ይሄዳል ማለት ነው። ሳሙናው ቀልጧል። እዚህ ጋር ሁሉን ቀረጭ ብያት መጀመሪያ መቅረጽ አልመቼ ብሎ ሁሉ እየለፈለፈች ነው እንግዲህ እሷም ድምጽ እየለፈለፈችባችሁ ነገራችሁ። እዚህ ጋር የጨመርኩት ምንድን ነው ያ ቅድም ያያችሁት ዶፍ ሳሙና፣ በዚህ ልክ ቀልጦልኛል ማለት ነው። እናንተ አማስሉት፣ እናችሁ አማስሉት። ስታማስሉት እየቀለጠ ይሄዳል ማለት ነው እና እዚህም ካላችሁት ከስር ያለው እየቀለጠ ከላይ ያለው ድንጋይ ነው የሚሆነው፣ ይረጋል ማለት ነው እና ስታማስቡት፣ ግን ይቀልጣል፣ ይቀልጥል ማለት ነው። የጓጎል አይኖረውም። ስለዚህ እንደዚህ ይ ንጹህ እቃ ላይ ማድረግ ያለባችሁ ሳሙናን ከታች ያለው ቀረስነ የሚሰሩበት እንዲሆኑ ችግር የለውም። ይችኛ ችግር ዘሆኗል። በቃ ንጹህ፣ ምንም አይነት ምግብ የማይሰራበት ምክንያቱም አለበትኛ ሆን ይችል ለሳሙና ብቻ ነው ገዛኋት ማለት ነው። ከዛ እንደዛ አደረግኩት። አሁን እዚህ ጋር ያደረኩት ይሄ ሳሙና ብቻ አይደለም። እንዳልኳችሁ በዛችን ሄዱ ትንሿ ማንኪያ በዛችን ሄዱ እጅ የያስኩባት አለች አይደለ? በእሷ ሁለት አድርጌያለሁ። ማር ማለት ነው፣ ንጹህ ማር ነው። እንጀራ ማር ቤት አለ እና እሱን ያደረግኩት እናንተ ን ማለት ነው። ሙሉት ሙሉት አድርጌ ወይም ደግሞ በሾርባ ማንኪያ ሙሉ ታደርጋችሁ በደንብ አንድ ማርጉበት ማለት ነው። ከዛ በዚህ መልኩ ይጠቅማችኋል። በነገራችን ላይ እንደዚህ ነገር ስትጠቀሙ ለፊት ማየት የሚያመጣው ችግር የለም። በጣም ፊታችሁ ልስልስ ነው የሚያደርገው። እኔ ከዚህ በፊት ሰርቼ ነበር አልቀረጽኩላችሁም። ለመሞከር ብያንን ለሙከራ ነበር የሰራሁት። ያ ደግሞ የሰራሁት በኪያርና በር፣ ማነው በኪያርና በካሮት አልነበረም ያን የሰራሁት በእርድና በ- በማር ብቻ ነበር የሰራሁት። ማ ነው እርድ ገዝቼ፣ እርጥቡን ገዝቼ ቤት አድርቄ ፈጭቼ ማለት ነው። ምንም ቅብ ያለው ገዛሁት። አጥቤ ላጥቁና፣ ካተርኩት፣ ከዛ አደረቅኩት። እርዱን ሲደርቅልኝ ፈጭሁት ማለት ነው። ፈጭሁትና ፍሬሽ እርድ ይሆነልኝ። ሻይም ስጠቀም እኔ እርድ ጨምራለሁ ማለት ነው። እና እርድ ጤነኛ ነው። በነገራችን ላይ ለሰውነታችን ጠቃሚ ነው። ስለዚህ ምግብ እነሱ ስለምንጠቀመው ምግብ የምንጠቀመውን ነገር ደግሞ ፊታችን ላይ ብናረገ ምንም እንትን ነው እዚህ ጋር በጣም

ካሮቱን ነው የማደርገው ማለት ነው። ጀዛር ማለት ካሮት ነው። በኢትዮጵያ ጀዛሩና ከንበር ነው። እሱን ውሃውን አረገዋለሁ እኔ ምተሰት መሰላችሁ። ከንበሩንና የኪያሩንና የጀዛሩን ውሃ ወይም የካሮቱን ውሃ ቀዝቃዛውን ነው ዘሳሙናው ላይ ያረኩትና ቀዝቃዛውን ስታደርጉበት ድርቅ ያደርገዋል እና ሞቅ አድርጉት እናንተ ለብቻ ውሃውን ይሄው እዚህ ጋር ውሃውን ጨምሬ ጓጉሎቤ ነበር እና በጣም መትቼ መትቼ መትቼ እንደዚህ አደረኩት፣ እና አሁን ይሄ ስታውት በጣም ነው ደስ የሚለው። ስላሴው በማንኪያው ስትነኩት የሆነ ቡፍ ቡፍ ቡፍ ነገር ነው የሚለው። እና ይቅርታ፣ በጣም ነው ደስ የሚለው። በቃ የሆነ መጫወቻ ስጫወትበት ነው የቆዩት። ነገራችን ደስ የሚል እንትን አለው እና በደንብ መታወት በማንኪያው ከዛ ጓጉለው የነበረው ፈረጠልኝ ማለት ነው፣ ያኔ ሟሟልኝ። አሁን ይሄ ይሄ ኬክ ስንሰራ ክሬም እንሰራ አይደል? ልክ እንደዛ ነው። በቃ ሆነ የሆነ ልስ ልስ ያለ ነገር ነው የሆነው ማለት ነው። እና በጣም ነው የሚያምረው፣ በጣም ነው ደስ የሚለው። እናንተ ግን ውሃውን ሞቅ አርጋችሁ አርጉት፣ እንዳያጓጉሉባችሁ የጨመቃችሁትን ማለት ነው የኪያሩን እና የእንትኑን የ ጀዘሩን የካሮቱን ውሃ ሞቅ አድርጉት፣ እንዲያጓጉልባችሁ። ከዚያ መጨረሻ ላይ ይኸው ዚጋ የሳሙና ማዘጋጃ አለችኝ። ይችን የምገዝቻ ነው በገንዘቤ። ይችን ኢትዮጵያ ስገባ ይዤ ትገባለሁ ማለት ነው። ኢትዮጵያ ስሄድ ይዣ ትሄዳለሁ። ኢትዮጵያም ስለምሰራባት ይዣ ትሄዳለሁ ማለት ነው። እና ይኸው ዚጋ አራት ትልልቅና አንድ ደግሞ ትንሽ እየወጣልኝ አለች። ይኸው ተላጅ አስገባሁት። ትንሽ ቀዝቀዝ ሲል ተላጅ አስገባሁት። ይህው ተላጅ አስገብቻው እንደዚ እንግዲህ ቅርጽ ይዘዋታለች ማለት ነው። ቅርጽ አለው እንትን በነገራችን ላይ ቅርጽ አለው እና በደንብ አልደረቀም። አሁን ይሄ ትንሽ ቀሯል። ይሄ ውርጥብ ነገር ነው። በቂ ስነካ ውርጥብ ነው እና አልደረቀም። እኔ ያረኩት ፍሬዘሩ አይደለም አደለም፣ ተላጃው አይቲች። ትንሽ እየዋናት ማለት ነው። ይቺ በዚች አሁን ታጥብ ያሳያቸዋሉ፣ ለማሳየት ግን አልደረቀም። ገና ለማሳየት ነው። ይቺን አውጥቼ መወስዳት እና ይሄኛውን መልሰዋለሁ። አሁን ይሄን ሁለቱን ለህቴ ልከዋለሁ፣ አንዱን ለሉሉ አንዱን ለእኔ ማለት ነው። ሲያልቅ ደግሞ እሰራለሁ። ችግር የለውም። አሁን ደግሞ ሲያልቅ በተልባ ነው የምሰራው። እስኪ በተልባ ሞክረዋለሁ ማለት ነው። በተልባና በማርም ሞክረዋለሁ። እስኪ አሁን ይሄ ሲያልቅ እና ይሄው እንደዚህ ይሄንን እንደዚህ አድርጌ መልሰዋለሁ። በዚች እየታጠብኩ ላሳያችሁ። ዳይ ወደ ሀማም ባይሆን ሽንት ቤታችን ጉዳይ ጉዱ ማየት አይቻልም። ይቻልም የፊተኛው እስከዛሬ ስታጠ ይሄ ዛሬ የሰራሁት ነው። በደንብ ላሳያቸው፣ ይሄ ዛሬ የሰራሁት ነው። ይሄ ደግሞ ባለፈው የሰራሁት ነው። ይቺ ብቻ ነበረች የቀረችኝ ከባለፈው። ዋና ያው እህቴም ስለምትፈልግ ለእህቴ ነው በነገራችን ለይሄን የሰራሁት እና ሉሉም ደግሞ ፈልጋለሁ አለችኝ። በቃ ሉሉም ከፈለገች አንድ አንድ እንካፈላለን ማለት ነው። አንድ ለእህቴ፣ አንድ ለኔ፣ አንድ ለሉሉ። እንዴዝ ምክንያቱም ማርና እንትን ስላለው ፊታቸውን መደም ብሹበት አንገታቸውን ጭምር በደም ብሹበት ፊታቸው እንደዚእንደሚያሳዝ ማለት ነው አረፋ አረፋው እንግዲህ ልክ እንደ ሳሙና ነው አረፋ የሚወጣው ይኸው አረፋ ይወጣው እንደ ሳሙኑ ማለት ነው ይህኔን ያፍንጫቸውን ይሄ ፊታቸውን ስታሹበት ብትቆይም ምንም ችግር የለውም ምክንያቱም እንትን ነው ይሄ ምንድን ነው ሰሙ ሁሉም ተፈጥሮ ስለሆነ ምንም አይጎዳቸውም። በእጄ ይዤ ስለምቀርጽ ነው። እንደዚህ አይናቸውን ጠርጠር ምናምን ይሄና እንደዛ አድርጋቸው በተወሰነ ደቂቃ እሹት። እኔ የፊት መሻዋ አለችኝ። አሁን በእጄ የማሳያችሁ እናንተ ሰው ስለማታገኙ ብዬ ነው። እኔ የፊት መሻዋ አለችኝ፣ እንደዚህ በሳሙና ፊቴ የምመሽባት አለችኝ የራሴ ያችን ያላመጣሁላችሁ እናንተ ስለማታገኙ ግዴታ በሱ ብቻ የሚመስላችሁ ይችላል ብዬ ስላሰብኩ ነው ነው በቃ እንደዚ ታረጉና፣ ልስ ልስልስ አላደለ የሆነ ፊታችሁ ላይ ተጣጣሙ። ልስልስ ያለ ነገር አለው ማለት ነው እንግዲህ። እኔ ፊት ይሄ ነው። እዚህ ጋር በፊት ማዲያት ነበረው፣ ብዙ ጥቁር ጥቁር ነገር ነበረው እና ይሄኛውን ሳሙና ይሄንን፣ ይሄን ቢጫው፣ ይሄንን እርድ የበዛበትን ማለት ነው። ይሄንን ሰርቼ መጠቀም ከጀመርኩ ወዲህ ትንሽ ማዲያቱ እየለቀቀ ትንሽ ከሌላው ሳሙና እየተሻለ ሊመጣ ማለት ነው። ከሌላው ሳሙና እየተሻለ ሊመጣ እና ሰው

ምንም ነገር የለውም። ይሄ ካላችሁ ይሄ አላችሁ ይሄ ማለት ነው። ይሄ ካላለ አለ እዛ ይች ናት